ሰበር ዜና ጥቅምት 8 2018። ጤና ይስጥልኛ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ምሰበር ዜናዎች ይዘን እቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአማራ ፋኖ በሁለት አቅጣጫ ኦሮሚያ ክልል ጥቃት ፈጸመ። በኦሮሚያ ሸዋ ጉንቦቹ እና በወሎ ኦሮሚያ ልዩ ዞን በተፈጸሙ የፋኖ ጥቃቶች የአገዛዙ ጦር መሪዎችን ጨምሮ በርካታ ወታደሮች ካምፓቸው ውስጥ እንዳሉ መገደላቸው ተነግረዋል። ከአገዛዙ ወታደሮች በተጨማሪ የኦሮሚያ ልዩ ኃይልም የሞት እጣ ደርሶታል። የፋኖ ኃይሎች ጥቃቱን የፈጸሙት በአርፒጂ፣ በሞርተርና በዲሽቃ እንደሆነም ሲነገር፣ አራት ወታደራዊ መኪኖች መቃጠላቸውም ተነግረዋል። ቤታችን መጥቶ ዘግናኝ ግፍ የፈጸመውን ቤቱ ሄድንለትም ተብሏል። ዝርዝ ዘገባ ይዘንበታል። ወዲህ ደግሞ በአማራ ክልል በሚደረገው ውጊያ ወሎ ላይ በርካታ ከተሞች በፋኖ እጅ ገብተዋል። ከተሞቹን አስለቅቃለሁ ብሎ የተንቀሳቀሰው የአብይ ጦርም አይቀጡ ቅጣት ተቀጥቷል። ዓለም አቀፉ ሚዲያ የጀርመን ጋዜጣም የፋኖ ኃይሎች ድል በድል ሆኖ ሲል ዘገባ አውጥቷል። በዝርዝር እንቃኘዋለን። በጎጃምም ውጊያው ሲቀጥል ፋኖ አምስት የመከላከያ ምሽጎችን ደርምሰዋል። ከተሞችም ተይዘዋል። በርካቶች ሙትና ቁስለኛ ሆነ ይዘነዋል ከመከላከያ ሰራዊቱ በኩል በዝርዝር መረጃውን ይዘነዋል። ወዲህ ደግሞ በጎንደር ከፍተኛ አመራሮችን ጨምሮ የባለስልጣን አጃቢዎች ፋኖን ተቀላቅለዋል። ዝርዝር ይዘንበታል። ከሰሞኑ አገዛዙም አራት የአማራ ፋኖ ሴቶች ላይ አሰቃቂ ግድያም ፈጽሟል። ግድያው ለምን በአሰቃቂ ሁኔታ እንዲፈጸም ተደረገ እንዲሁም ማነው አስፈጻሚ የሚለውን የሚገልጥ መረጃ ይዘናል። ተሰሙታላችሁ ሰላም ጤና ይስጥልኝ። አድማሽ ተመልካቾችን ለምን ቆያችሁ? ከላይ በአርስተ ዜና ያደምጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የሕዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታብሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለሕዝብ ልጆች ድል ጀግኖችም እያላችሁ ለሕዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታም ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁን ቆዩም ቀዳሚ ወዳደረግኩት ዘገባ አልፋለሁ። መከላከያ ሰራዊቱ በአማራ ክልል እየፈጸመ ያለውን ዘግናኝ ጨፍጨፋም አጠናክሮ ቀጥሏል። በአርበኛ አለም ላይ የተፈጸመው ዘግናኝ ግፍ በሸዋ በወሎና በጎንደርም ተደግሟል በሚያሳዝን ሁኔታ። ወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በእሳት ሲያቃጥል የነበረው የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም በመልበስ በአማራ ክልል ስምሪት ተሰጥቶታል። ከ አርባ በላይ በሆኑ ዙር ሰልጥኖ የተመረቀው የኦሮሚያ ልዩ ኃይል ተመናምኖ ሊፈርስ ጫፍ ድርሰውን መከላከያ ሰራዊቱን እንዲተካ ነው መለዮ ልብሱን በመልበስ በአማራ ክልል እንዲሰማራ የተደረገው ሲሉ የሚዲያችን ወታደራዊ ምንጮች ገልጸዋል። በወለጋ ምድር አማራ የሆኑ ነፍሰጡሮችን ሴቶች ሁሉ በማሰቃየት ማህጸናቸው ላይ ባዕድ ነገር በመፈጸም በጩቤ ሲወጋና እናቶችን ሲገድል ህፃናቶችን በስለታማ መሳሪያዎችን አንገታቸውን ሲቀላም በአሰቃቂ ሁኔታ ሲገድል በመስጂድ ውስጥ ሶላት በሚሰግዱም የአማራ ተወላጅ የሆኑ ትላልቅ መሻሂኮችን ነጻ እርምጃ ሲወስድ ሲገድል ቤተ መቅደስ ውስጥ ገብቶ ካህናት አባቶችን እጃቸውን የፊጥኝ አስሮ ነዳጅ አርከፍክፎ ክብሪት ሲለኮስ ሀብት ንብረት ሲዘርፍና ሲያወድም የነበረው የኦሮሚያ ልዩ ኃይል እና የኦነግ ሸኔ ቡድን መለያን ቀይሮም ተቀይሮ መከላከያ ተክቶም ተቀላቅሎም ቢሆን ወደ አማራ ክልል ገብቶም በደረሰባቸው አካባቢዎች ተመሳሳይ ድርጊቶችን አማራ ክልል መፈጸሙን ጀምረዋል። ጥቅምት 22018 ዕለት እሁድ ቀን የፈባሃ ምዕራብ አማራ ቀጠና ጼ ቴዎድሮስ እዝ ራስ ቢትወደድ መንገሻም አቲቅም ክፍለ ጦር አረንዛው ዳሞት ብርጌድ አባል እና የኮማንዶ ተመራቂ የሆነችው ፋኖ በአለሟሴ በውጊያ ቆስላም በብልጽግና እጅ ወደቀች ሲሆን የብልጽግና ኃይልም በእጅ የወደቀችውን ፋኖ በአለምን በአሰቃቂ ሁኔታ በጩቤ የሰውነት አካሏን ደጋግሞ በመውጋት ገድሎም ጥሏት ሸሽቷል። በተመሳሳይ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ሶስተኛ ሻለቃ አባል የሆነችውን ፋኖ ትዕግስት ወዳጁ እየመርን ትላንትና ጥቅምት 7/2018 ዓ.ም በራያ ግንባር ልዩ ቦታው ጮቢ በር ላይ በተደረገ ውጊያ ክቡር መስዋዕትነትን ተቀብላለች። የአገዛዙ ወታደሮች እዚህችን ሰማዕት አስክሬን ጡቷንና እጇን በአስከፊ ሁኔታ መጥፎ ነገር አድርገውባት እጅግ አሰቃቂ ድርጊት ፈጽሞባታል። አገዛዙ ከወትሮ በተለየ ሁኔታ ሰሞኑን ዘግናኝ የሆኑ ድርጊቶችን እንዴትና ለምን ሊፈጽም ቻለ? ይህንን በጥልቀት እንመለከተው። ጥብቅ መረጃ ደርሶናል። አገዛዙ ከወትሮ በተለየ ሁኔታ ሰሞኑን ዘግናኝ የሆኑ ድርጊቶችን እየፈጸመ ነው። ለምን ሊፈጽም ቻለ የሚለውን በዝርዝር ነውረኛው የብልጽግና ቡድን በ2013 ዓ ም ህወሀት ላይ ጥቃት ለመሰንዘር ከሰራቸው ስራዎች መካከል አንዱ መከላከያ ሰራዊቱን በእልህና በቁጭት ተነስቶም የጠነከረ እርምጃ እንዲወስድ ማድረግ ነበር። በዚህም ከሰሜን እዝ ጥቃት ጋር ተያይዞም ሰራዊቱን አጋድመው ኦራል ነዱበት፣ የትግራይ አርሶ አደሮች በማጨድ የሰራዊቱን አንገት ቀሉት፣ የትግራይ እናቶች የቆሰሉ የመከላከያ ሰራዊት አባላት ላይ በርበሬ ደፉባቸው፣ ወዘተ የሚሉ ፕሮፓጋንዳዎችን በከፍተኛ ባል ባለስልጣናት እና አገዛዙ በሚዘውራቸው ሚዲያዎች በኩል ሲያስነገር ሚዲያዎቹ ጭምር በሰፊም ሲሰሩበት ሰንብተው ነበር። በእርግጥ ድርጊቱ በተባለው ልክ ስለመፈጸሙና አለመፈጸሙም እስካሁን በገለልተኛ አካል የተጣራ ነገር ባይኖርም በዚህ የተበሳጨው ቀሪው ሰራዊት በእልህ በቁጭት ዳግም ተደራጅቶ አጸፋዊ እርምጃ በመውሰድ በጥቂት ቀናት ውስጥ የህወሀት አመራሮችን ከመቀለይ ወደ ቆላ ተንቤን አውርዷቸዋል እና አብይ አህመድና ቡድኖም ጓዶቹን በአሰቃቂ ሁኔታ ተጠ ተጠብቁ በሚል በሰራዊቱ ላይ ባሰሩት ከፍተኛ የሆነ የኢንዶክትሪኔሽን ስራ ለጊዜው የሚፈልጉትንም በጥቂቱ አሳክተውም ነበር። በተመሳሳይ ይህኛው ነውረኛ የብልጽግና ቡድን ሁለተኛ ዓመቱን በተሻገረው በአማራ ክልል ጦርነት የፋኖን ክንድ መቋቋም ሲያቅተው አርሶ አደሮችን በአሰቃቂ ሁኔታ ገድሎ አስክሬናቸውን በተሽከርካሪዎች ጭምር በአሰቃቂ ሁኔታ ሲጎትት የታየባቸው ቦታዎችም አሉ። ለምሳሌ ጎንደር ደብረታቦር ዙሪያ ተጠቃሽ ነው። በተጨማሪ ቆስ ውስጥ የተገኙ ፋኖችን ይዞ በአሰቃቂ ሁኔታ አሰቃይቶ የገደለበት ሁኔታም አለ። ለምሳሌ ከወልዲያ በቅርብ ርቀት ዶሮ ግብር ላይ ሲዋጉ የቆሰሉ የተማረኩ ፋኖችን ምን እንዳደረጋቸው ከዚህ ቀደም በሰፊው ተዘግቧል። አገዛዙ እነዚህንና መሰል ከሞራልና ከእሴት እንዲሁም ከዓለም አቀፍ የጦር ሕጎች በማፈንገጥ የሚፈጽማቸው አውሬያዊ ድርጊቶች በአማራ ጥላቻው የሰከረ መሆኑን በገሃድ የሚያሳዩ ናቸው። ነገር ግን ሰሞኑን በተለየ ሁኔታ እንዴት ተመሳሳይ የሆኑ ድርጊቶች ሊፈጸምች የተሻለ የሚለውን እንመልከት። መንግስት ከ500 በላይ የሚሆኑ ምርኮኞች በፋኖ እጅ እንደሚገኙ እያወቀ በዚህ ልክ የተሰዉ የፋኖ ታጋዮችን ጡት እስከ መቁረጥ ለምን ደረሰ? ማሳካት የፈለገው ምን አስቦ ነው? ፋኖ እጁን የሰጡ ወታደር ተንከባክቦ ይይዛል በሚል መከላከያ ሰራዊቱ በፋኖ ላይ ያደረበትን እምነት ለመናድ አገዛዞ የሄደበት ርቀት እስከምን ድረስ ነው የሚለውን እንፈትሸው። አገዛዞ በአማራ ክልል በንጹሀን ላይና እንደ አጋጣሚ ከስንት አንድ ቆስለው በሚ የሚማረኩ የፋኖ አባላት ላይ ከሞራል ከእሴት ከባህል ከእምነት እንዲሁም ከዓለም አቀፍ የጦር ሕግ መርህ ባፈነገጠ መልኮም አሰቃቂ የሆኑ ግፍ በመፈጸም በእጅ አዙር ፋኖ ተመሳሳይ የሆነ አጸፋዊ እርምጃ በመከላከያ ሰራዊቱ ላይ እንዲፈጽም እየሰራም እያሴረም ነው። ፋኖ በቁጣና በእልህ ተሞልቶም በሚማርካቸው ወታደሮች ላይ አገዛዙ በሚያስበው ልክ ግፍ ፈጽሞ ቢያሳይ አገዛዙ ይህንን ድርጊት ቀሪውን ሰራዊት ለመቀስቀሻነት ይጠቀምበታል። አሁን ላይ መከላ መከላከያ ሰራዊቱ ከወደ ፋኖ የሚሰነዘረበትን ጥቃት መቋቋም አልቻለም። መከላከያ ሰራዊቱ በያው ደውጊያው ጠንክሮ ከመዋጋት ይልቅ ደቂቃዎችን ሳይቆይ ይፈርሳል። ፋኖ ምርኮኞችን እንደሚቀልብና እንደሚንከባከብ ሁሉም የመከላከያ ሰራዊት በሚገባም ተረድቷል። በዚህም በውጊያ ብቻ ሳይሆን በአዘቦት ቀንም ባገኛት ምሽሎክለኪያም መንገድ ተጠቅመው እድል ከገጠመው ከነትጥቁ ካለበለዚያም ግን ባዶ እጁንም እየፈረሰ ለፋኖ እጁን የሚሰጡ ሰራዊት ቁጥር ከቀን ከቀን እየጨመረ ነው። በውጊያ ሰዓትም ተጠናክሮ ከመዋጋት ይልቅ ባገኘው አመቺ ሁኔታ እጁን ለፋኖ የሚሰጠው የትየለሌ ነው። ይህን ድርጊት አገዛዙም አስደንግጦታል። የሰራዊቱ መናድ፣ መፍረስ፣ የመዋጋት ሞራ ለማጣት አራት ኪሎ ያለውን ሀይል እንቅልፍ እነስቶታል። መከላከያ ሰራዊቱ እጅ ብሰጥም ፋኖ አይገለኝም በሚል በፋኖ ያለውን እምነት ለመሸርሸር በተሰጠው የግዳጅ ቅጥና ተስፋ ቆርጦ የሞት ሽረት ውጊያ እንዲያደርግ አገዛዙ አሉኝ የሚላቸውን እድሎች እየተጠቀመ ነው ስንት አንድ አጋጣሚ የሚማረኩ የፋኖ አባላት ላይ አሰቃቂ ግፍ በመፈጸም በፋኖና በትግሉ ደጋፊዎች ዘንድ ቁጣን ለመቀስቀስ የሚል ነው። በእርግጥ አገዛዙ በአማራ ጥላቻ የሰከረ ስለሆነ ከዘወትር ተግባሩ በተለየ መልኩ ከስንት አንድና አጋጣሚ በሚማረካቸው የፋኖ አባላት ላይ አሰቃቂ ግፍ በመፈጸም ፋኖ በእጅ አዙር አጸፋዊ እርምጃ ሲፈጽምበት፣ እንዲህ አይነት ጥቃት ተፈጸመብህ በሚል የራሱን ሰራዊት ለማነሳሳት ከመጠቀም በዘለለ የጥላቻ እርካታውንም ያስፈጽምበታል ይሰጣል። ይህንንም ዝግጅት ያስፈጽም ዘንድ ወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በእሳት ሲያቃጥል የነበረው የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም እንዲለብስ ተደርጎ ከሳምንት በፊት ወደ አማራ ክልል ተሰማርተዋል። ይህ ገና በስልጠና ካምፕ ውስጥ እንዳለም የአማራ ሕዝብ እንዲጨፈጭ ጥላቻ ኢንዶክትሪኔሽን የሚሞላው የኦሮሚያ ልዩ ኃይል መከላከያውን ተቀላቅሎ በአማራ ክልል ከተሰማራ ከሳምንት ወዲህ በጎጃም በወሎ ቀጠናዎች እንዲሁም ዛሬና ትላንት በተሰሙ መረጃዎች ደግሞ በጎንደርና በሸዋ እንደ አጋጣሚ ቆስለው በተማረኩ በአራት ሴት የፋኖ አባላት ላይ ከጦር ሕግና ከባህል እንዲሁም ከእምነት ባፈነገጠ መልኩ ጡት በመቁረጥና የሰውነት አካላቸውን በመብጣጠስ አሰቃቂ ድርጊት ፈጽመዋል። በዚህ መልኩ አሰቃቂ ግፎችን በመፈጸም ፋኖ በቁጣ ተነሳስቶ በያዛቸው ወደፊትም እጅ በሚሰጡ የመከላከያ ሰራዊት አባላት ላይ አጸፋዊ ድርጊት እንዲፈጽም የማነሳሳት ሴራ አንድ አካል ነው። ፋኖ በአገዛዙ ቅድ መሰረት አጸፋዊ እርምጃ ሲወስድ አገዛዙ ለቀረው ሰራዊቱ ጓዶቻችሁ ተጠቁ፣ አሰቃቂ ግፍ ተፈጸመባቸው በሚል ከፍተኛ ቅስቀሳ በማካሄድ ሰራዊቱን በእልህ ጠንክሮም እንዲዋጋ ማድረግ ፋኖ አጸፋዊ እርምጃ ሲወስድ ጃቸውን ለመስጠት ያቀዱና የጀመሩ የመከላከያ ሰራዊት አባላት በፍርሃት ውሳኔያቸውን እንዲያጥፉ ማድረግ፣ ፋኖ በምርከኞች ላይ አሰቃቂ ግብ ፈጸመ በሚል በሀገሪቱ በጀት የተገዙ ሌቢስቶችን ተጠቅመው ፋኖን በአለም አቀፍ በአሸባሪነት እንዲፈረጅ ለማስደረግ እንዲፈረጅ ለማስደረግ ዋነኛ ዓላማዎቹ ናቸው። አገዛዙ በውጊያ በተሰዉ የፋኖ አስከሬን ላይ ይህንን ዘግናኝ ድርጊት እንዲፈጽሙ እያስደረገ ያለው በኦሮሚያ ልዩ ኃይል አባላት ነው። ይህም በአማራና በኦሮሞ ህዝብ መካከል የብሔር ግጭት በመቀስቀስ እድሜውን ማራዘም ወይንም አስቀድሞ የተዘጋጀበትን ኦሮሚያ የምትባል ሀገርን እውን ማድረግ ለመገንጠል ካርዱን መምዘዝ፣ ይህ የነውረኛ ብልጽግና ቡድን የመጨረሻ የማይቀር ካርዱ ነው። እንግዲህ ብልጽግና አስቦና አቅዶም እየተንቀሳቀሰ ያለው ይህንን ነው። አሁን በቀጥታ ወደ አማራ ክልል የጦር ግንባር መረጃዎች አልፋለሁ። በቅድሚያም የዶቼቬሌን የወሎ ዘገባ እናስቀድማለን። ዶቼቬሌ ባወጣው ዘገባ መሰረት የአማራ ፋኖ ብሔራዊ ኃይል በወሎ በመከላከያ ሰራዊቱ ላይ ከፍተኛ ድልን ተቀዳጅቷል። በርካታ ከተሞችም በፋኖ እጅ ገብተዋል። ዓለም አቀፉ የጀርመን ድምፅ እንደዘገበው የመንግስት ኃይሎች በፋኖ በደረሰባቸው መብረቀ ጥቃት ክፉኛም ተጎድተዋል። ዘገባውን አድምጠን እንመለስ። በአማራ ክልል የተለያዩ አካባቢዎች ሰሞኑን በነበሩ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸው ተገለጠ። ደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በሆነችው ጨጨሆ ነዋሪ የሆኑ አንድ የአካባቢው ነዋሪ ጨጨሆ፣ ዘቢ፣ ገርገራና አፍላቂትን ጨምሮ ዙሪያውን የፋኖ ኃይሎች እንደያዙት ለዶችቬሌ ተናግሯል። አሁን ላይ ባለው ሁኔታ የያዘውን ቦታ ጨጨሆ ዘቢጥ የምትባል ቦታን ይዘህ ገረገራና አፍላቂት ያን ዙሪያ መስመር የያዘው ጀግኖች ልጆቻችን ፋኖዎች ናቸው። የፋኖ ኃይሎች በሰሜን ወሎ ዞን ብቻ ስድስት ወረዳዎችን መቆጣጠራቸውን ደግሞ የጨጮሆ ክፍለ ጦር ዋና አዛዥ ሻለቃ ሚኪያስ ለዶቼቬሌ ተናግሯል። ትናንት የመንግስት ወታደሮች ራያ ቆቦ በሚባል ቦታ ተኩለሽን አልፎ ሙጃና ኩል መስክል ለመቆጣጠር ሙከራ ቢያደርጉም ብርቱ ጉዳት እንደደረሰባቸውም አክሏል። በዛ በባለፈው አስራ አንደኛ እዚህ የተበላበት ሙሉ ቦታ ነበረ። ያም ቦታ ለመቆጣጠር በዛ ሲያቀና ምንድን ነው ፋኖች ወደኋላ እንደማፈግፈግ አሉለት። ተስቦ ገዥ ቦታ ሲገባ የስበት ማዕከልን በመጠቀም አንድ ሰራዊት እንኳን ይዞ አልወጣም። የቀረው እየፈረጠጠ ወደ ከተማው ነው የገባው። የመከላከያ ሰራዊት ቃል አቀባይ ብርጋዴር ጀኔራል ጌትነት አዳነ ስለ ሁኔታው እንዲነግሩን በእጅ ስልካቸው ደውለን ብንጠይቃቸውም ከመንግስት ኮሚኒኬሽን በኩል ካልመጣ መልስ እንደማይሰጡ አሳውቋል። ሌላ የፋኖ ታጣቂ በበኩላቸው በሰሞኑ ውጊያ ሳንቃ፣ ዘቢጥና ዲባላን የመሳሰሉ ቦታዎችን መቆጣጠራቸውን ገልጧል። በፋኖ ቁጥጥር የገቡ ብዙ ወረዳዎች፣ ብዙ ቀበሌዎች አሉ። አሁን ባለው በሰሞኑ በተደረገው ኦፕሬሽን ማለት ነው። ጨጮ ሳንቃ፣ ዘቢጥ፣ ደባላ እና እነዚህን የተመሳሰሉ ቦታዎች ያለበት የእኛ ኃይል ነው የእኛ ፋኑ ኃይሎች ነው ያሉበት። ሰሜን ወሎ ላስታ ብልብላ ነዋሪ የሆኑ ሌላ አንድ ነዋሪ ያሉበትን አካባቢ ለረዥም ጊዜ የፋኖ ኃይሎች እንደተቆጣጠሩ በመግለጥ በሰሞኑ ውጊያ በአካባቢያቸው እንዳልነበር ተናግሯል። ያው አሁን ሰላም ነው፣ ለዚህ ሁለት ቀን ያክል ለጊዜው አሁን ወጣ ገባ ነው። ድሮ ድሮ ቋሚነት ያለው ሰላም የለም። ሰሜን ወሎ ላስታ ብልባላ ያው ትናንት ወደዚህ ወደ ሰሜን ወደ አስከተማ ወደሚባል ወደዛ አካባቢ ነበረ፣ ወደ አገው ምላሽ ነው። እዛ ነበረው ትናንት ከሰዓት በኋላ ውጊያ ነበረ። በዛሬው ዕለትም ሰሜን ወሎ ሳንቃ የሚባል ቦታ ትንሽ ከፍ ብሎ በቅሎ ማነቂያ በሚባል ቦታ ውጊያ እንደነበር ተገልጧል። ስለ ወቅታዊ ሁኔታው ለመጠየቅ የክልሉ የኮሚኒኬሽን ኃላፊ ዶክተር መንገሻ ፈንታው ጋር በተደጋጋሚ በእጅ ስልካቸው ብንደውልም ጥሪያችን ምላሽ አላገኘም። በፋኖ ታጣቂዎች ተያዙ ስለተባሉ ቦታዎችም ሆነ በሰሞነኛ ውጊያ ስለተከሰቱ ጉዳዮች ዶቼቬሌ ከገለልተኛ ወገን ማረጋገጫም ሆነ ማስተባበያ ማግኘት አልቻለም። ይህ በእንዲህ እንዳለ ከዶቼቬሌ ዘገባዎች ስንወጣም የሰሜን ጎንደር ዞኑ ዋና አስተዳዳሪ የዲያቆን ሸጎ አጃቢን ጨምሮም በርካታ አገዛዙ ሚሊሻ መከላከያ ሰላም አስከባሪ ሰራዊት ከበየዳ ወረዳ ከጠለምት ወረዳ ከቤት አማራ ዋግምራ ዞን አበርገልሌ ወረዳ ካለ አገዛዙ ጥምር ሰራዊት በያቅጣጫው በመክዳት እስከ ሙሉ ትጥቃቸው የአፈባሃ ሰሜን አማራ ቀጠና በላይ ዘለቀዝ የራሳ አሞራ ውብነ ሶስተኛ ኮር የሰሜን ብርቅዬ ክፍለ ጦርን መቀላቀላቸው ተገለጸ። የክፍለ ጦሩ ዋና አዛዥ አርበኛ አስፋው ሰርጸም እንዲሁም ምክትል አዛዡ አርበኛ አድኖ ደመቀ አቀባበል አድርገውላቸዋል። በአስገራሚ ሁኔታ አመራሩ ጭምር እየከዳም ፋኖን እየተቀላቀለ ነው። በትላንትና ሁለት ቁጭ ከተማ ባይበገሬዎቹ የብልጽግ ግን ኃይል ሲቀጠቀጥ ውለዋል። የአፋ ባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ አምስተኛ ክፍለ ጦር አይበገሬው ቡሬ ዳሞት ብርጌድ፣ አምስቱ ነበልባል ሻለቆች ዘመነ አሳም ነው መርከብ አባይ ሰፊ እንዲሁም ሀረን ዛው ዳሞት ፍኖተ ዳሞት ሻለቃና ወንበርማ ብርጌድ በወንበርማ በር እንዲሁም ሶስተኛ ክፍለ ጦር ሞርተር ምድብተኛ በጋራ በመሆን ከጠዋቱ አንድ ሰዓት የጀመረ እስከ ስድስት ሰዓት ድረስ የብልጽግናን ኃይል አይቀጡ ቅጣት ሲቀጡት አርፍደዋል። በዚህም መሰረት ከአምስት በላይ ምሽ ምሽግ በማስለቀቅ የብልጽግናን ኃይል ሙትና ቁስለኛ በማድረግ ሙሉ በሙሉም በሚባል መልኩ ከደመሰሱት በተጨማሪም ከተማዋን መቆጣጠራቸው ነው የተነገረው። በዚህም መሰረት ከ15 በላይ የብልጽግና ሰራዊት ወደ ላይኛው ሲሸኝ ከ10 በላይ ቁጭ አቦ ቤተ ክርስቲያን እየተቀበሩ ሲሆን አምስቱ ወደ ሶንቶም ተጭነው አሁንም የቀረ ፍለጋ ላይ ናቸው። ከዚህ በተጨማሪም ከ20 በላይ ቁስለኞች እንዳሉም የአይን ማኞች ገልጸዋል። በስተመጨረሻ መቋቋም ያቃተው የብልጽግና ኃይል ከቡሬ ብረት ለበስ ና በርካታ ኃይል በማምጣት ቀሪውን ኃይል በሕይወት ታድጓቸዋል። ይህ በእንዲህ እንዳለ ሰበር ዜና ተሰምቷል። የፋኖ ኃይሎች በሁለት አቅጣጫም ኦሮሚያ ገቡ። የወሎ ፋኖ እና የሸዋ ፋኖ በኦሮሚያ ክልል ልዩ ኦፕሬሽን ሰርተዋል። ቤታቸው ድረስ መጥቶ ዘግናኝ ግፍ የፈጸመውን ሰራዊት ቤቱም ሄደውለታል። በኦሮሚያ ልዩ ዞን የወለው ፋኖ እንዲሁም በጉንብቹ አዲስ አበባ ፍንጫ ስር የፋኖ ኃይሎች በአገዛዙ ጦር ላይ እሳት አዝንበውበታል። በሁለቱም አካባቢዎች ላይ በሚገኙ የመከላከያ ሰራዊትና የኦሮሚያ ልዩ ኃይል የጋራ ካምፖች ላይ በተመሳሳይ ሰዓት በተወሰደ የአርፒጂ የሞርተርና የድሽቃ ድብድባ በካምፖች ውስጥ የነበሩ የመከላከያ ሰራዊት ከግማሽ በላይ መደምሰሳቸው ሲነገር፣ በጉንብቹ በነበረው ጥቃት የመከላከያ ሻለቃ መሪውን ጨምሮ የልዩ ኃይል አዛዥ ተገድለዋል ተብሏል። በጥቃቱ አራት ፓትሮል መቃጠሉም ሲነገር በሌላ በኩል የኦሮሚያ ልዩ ዞን ውጊያው አሁንም እንደቀጠለ ነው ተብሏል። ውጊያው ሲጠናቀቅ ዝርዝር ይዘንበት እንመለሳለን። በመቀጠልም በጦር ግንባር የሚገኘው ዘጋቢያችን በጎንደር ቀጠና ያለውን ሁኔታ ያስቃኘናል። አድምጠነው እንመለስ። ጤና ይስጥልን ሪፖርተራችን ነፃነት እንደምናለህ እንደምንውልሃል የዛሬ አበይት የጎንደር ቀጠና መረጃዎች ምን ይመስላሉ? ለአድማጭ ተመልካቾቻችን አድርስልን። እሺ እጅጋር እያመሰግናለሁ። ከጥቅምት አራት ሁለት ሺህ አስራ ስምንት ዓመተ ምህረት በጎንደር የሁለቱ የፋኑ አንድነት ወደ አንድ ከመጣ ጀምሮ በተለያዩ ቀጠናዎች አውደ ውጊያዎች ተደርገዋል። በተለይ በሶስት ግንባሮች በተደረጉ አውደ ውጊያዎች ከፍተኛ የሆነ ድል ተመዝግቧል። ትናንትና ዛሬን ጨምሮ በጎንደር በተለይ በማዕከላዊ ጎንደር፣ በሰሜን ጎንደር እና በደቡብ ጎንደር በሶስት ቀጠሮች በተደረጉ ለአስጨራሽ ትንቅንቆች በርካታ ልጆች ተገኝተዋል። በዚህም በርካታ የሚሊሻ አባላት እንዲሁም የአድማ ብተና ሙትና ቁስለኛ ተደርገዋል። በአዳር ቀይ ዛሬማ የማራፋኖ ብሔራዊ ሰሜን አማራ ቅጠና ብላይች ራስ አምሮ ሶስተኛ ኮር የድብ ጠለምታ ተከዜ ክፍለ ጦር ባደረገው ትንቅንቅ በርካታ ግዛዙ ጥምር ጦር ኃይል ላይ እርምጃ ወስደዋል። በዚህም እንግዲህ በርካታ ግዛዙ ጥምር ጦር ኃይል ቁጥር በሁሉ ያልታወቀ ወደ ሆስፒታል መግባቱ ታውቋል። በተሽከርካሪ ማለት ነው። ሌላው በዚሁ በማካከላዊ አርማጮ ቀጠና መራፋኑ ብሔራዊ ሰሜን አምራ ቀጠና ብለይ የአራተኛ ድጃዝ መሽኮር የረመጡ ደጀን አሸብር ክፍለ ጦር ባምብል በተባለ ቦታ ያደረገው አውደውያ ነው። በዚህ ባምብል በተባለም እንግዲህ ከሰባት በላይ አገዛዙ ጥምር ጦር ኃይል ሙትና ቁስለኛ የተደረገ ሲሆን ከዚህ ከአውደውያ መልስ በኋላ በርካታ የአድማ ብተናና የሚልሻ ኃይል እየወጡ የፋሚሊዎች ሀይሎችና ወደ የቤተሰቦቻቸው መቀላቀላቸው ተሰምቷል። ከዚህ በፊትም እንግዲህ በዚህ አካባቢ በርካታ የሚልሻ ሀይል እየወጣ የፋኑ ሀይሎችን ተቀላቅሏል። የአማራ ፋኑ ብሔራዊ ሀይል አራተኛ ሰሜን አማራ ቀጠና በለዛ አራተኛ ደጃዝ ማሽኮር ጥሪ ካደረገ በኋላ ማለት ነው። ሌላው በትናንትናው ዕለት በደቡባዊ ጎንደር ቀጠና በስት የመካን ኢየሱስ ወጣ ብለው ደንጎል ትዳጉትና አበርጉት ሚካኤል በተደረጉ ድርጊቶች በርካታ የአገዛዙ ብልጽግና ጥምር ጦር ኃይል ሙትና ቁስለኛ ተደርጓል። በተለይ የሚልሻ የቀብር ስነስርዓት እስከዛሬ ድረስ ሲካሄድሏል። በትናንትናው እለት በተደረገ ወደ ውያም በርካታ የሚልሻ አባላት በስቴደንሳ ብርጌድ በተወሰደበት ጥቃት ሙትና ቁስለኛ ሆኖ ትናንትም ሲጠበር አምሽቷል። ቀብሩ ዛሬም ቀጥሎሏል ማለት ነው። በዚህ እርምጃ እንግዲህ የተደናገጠው አገዛዙ ብልጽግና ከፍተኛ የሆነ መረበሽ ውስጥ ገብቷል። በአንድ ሚሊዮን የተገነባ እንድል የአስራ ሁለት ነጥብ አምስት ሚሊዮን ብር አወራርደውበታል። ይህም እንግዲህ የአካባቢውን ማህበረሰብ ተደጋጋሚ ጊዜ በመዝረፍ የሚታወቁ ካድሬዎች ናቸው። እነዚህ ካድሬዎች በአሁኑ ሰዓት እንግዲህ ቤት እየገዙ ነው የሚገኙት በባህር ዳርና በሌሎችም የዞን ከተሞች ቤት እየገዙ በጊዜ እንግዲህ ለመሸፈት ወይም በጊዜ ለመኮብለል ሁኔታዎችን እያመቻቹ ነው የሚገኙት። በትናንትና ሁለት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብለይዝ የሚጀር ጄኔራሉ ባንታባት አንደኛ ኮርጉና ክፍለ ጦር ስቴደንስ አብርጌድ እንግዲህ ከፍተኛው ድል ነው የተቀናጀው። ከዚህ በፊትም በአገዛዙ ብልጽግና ጥምር ጦር ኃይል ላይ ተደጋጋሚ እርምጃ በመውሰድ ይታወቃል። እነዚህ ሶስት ከአንድነቱ መልስ የተደረጉ ሰራዊቱ በሞራል በልህ አውደው እያድርጎ ድል ያደረገባቸው አውደ ግንባሮች ናቸው። በሶስቱም ስኬታማ የሆነ ድል ነው የተገኘው። በሶስቱም አውደ ግንባሮች ሲካሄድ በወገን በኩል ምንም አይነት ጉዳት ሳይደርስ፣ በጥላት በኩል ግን ከፍተኛ የሆነ ሰብዓዊና ቁሳዊች ሲሰራ ደርሷል። በዚሁም እንግዲህ አገዛዙ ብልጽግና ከጎንደር ከተማ አዘዞ እና ከሌሎችም የዞን ከተሞች በርካታ የአገዛዙ ብልጽግና ምስለን የሀገር መከላከያ ሰራዊትን ለማስወጣት ሙከራ አድርጎ ሳይሳካ ቀርቷል። ሌላው መረጃ የሚሆነው አገዛዙ ብልጽግና እንደ አዲስ የድሮን ቅኝት በማድረግ ጥቃት ለመፈጸም እንዳሰበ ከውስጥ የወጡ ከውስጥ የወጡ የመረጃ ምንጮች ያመለክታሉ። በተለይ በደብረ ዘይትና በባህር ዳርም እንግዲህ ድሮኖች አስሳቸውን ጨርሰው ጥቃት ሲፈጽሙ ነው ሲል የመረጃ ምንጫችን ከደብረ ዘይት አድርሶናል። በተለይ በሰሜን ወሎ ደጋማው አካባቢ የድሮን ቅኝት ተደርጓል። በሰሜን ሸዋ ዞንም እንደዚሁ። በተመሳሳይ በጎጃም እንደ ደንበጫ፣ ሜጫና ገርጨጫ አካባቢዎች የድሮን ቅኝት ተደርጓል። በድርሃሙ ሲትም እንደዚሁ ድሮን ቅኝት እየተደረገ ነው የሚገኘው ከሰሞኑ በቋራም አንድነቱን ጋር ተያይዞ አገዛዙ ብልጽግና አንድነቱን ለመበተን አስቦ የአየር ኃይል ጥቃት ለመፈጸም የድሮን ቅኝት አድርጎ ነበር፣ አልተሳካለትም። ከዛ ባሻገር በሌሎችም አካባቢዎች በተለይ በምዕራብ ወሎም የድሮን ጥቃት ሊፈጸም ስለሚችል የፋኖ ኃይሎች አስፈላጊውን ጥንቃቄ እንዲያደርጉ ለማለት እወዳለሁ። የድሮን ቅኝቶቹ ነገም ይቀጥላሉ ማለት ነው። ነገም እንግዲህ በየትኛው አካባቢ ቀጥለው አሰሳ ያደርጋሉ የሚለውን ለአድማጭ ተመልካቾቻችን የምናደርስ ይሆናል። ከዛ ባሻገር መሬት ላይ ሆነው ከፋኖ ጋር ሆነው ስለላ የሚያደርጉ እንዲሁም ለድሮን ያመች ዘንድ ወይም ነገሩን ያቀለው ዘንድ መሬት ላይ ሆኖ መረጃ የሚያደርሱ የአገዛዙ ብልጽግና የደህንነት ሰዎች እንዳሉ መረጃዎች እየወጡ ነው የሚገኙ። እነዚህ የደህንነት ሰዎችንም ሁሉም የሚመለከተው መለከተ የፋኖ ኃይሎችም ሆነ የማህበረሰቡ ክፍል እነዚህም ወዘለውጥ ሰዎች ተገቢውን እርምጃ በመውሰድ የማጠራት ስራ በመስራት ከእንደዚህ አይነት ጥፋቶች እና ጉዳቶች ማህበረሰቡ ራሱንም የፋኖ ኃይሎችን ፋንንኦ መታደግ እንዳለባቸው በዚሁ አጋጣሚ መልእክት ለማስተላለፍ እንወዳለን። በነገ ዕለት የሚደርሰንን የድሮን አሰሳዎች ከየት አካባቢ እንደሆኑ ለአድማጭ ተመልካቾቻችን በዜና ውጃችን የምናደርስ ይሆናል። ለዛሬ የነበረ መረጃ ይህን ይመስላል። እጅግ አድርጌ አመሰግናል ነው